በፖለቲካም ይሁን በወታደራዊ መስክ ተለዋዋጭ ክስተቶች የሚስተናገዱበት የአፍሪካ ቀንድ ቀጣና በውስብስብ ችግሮች የተተበተበ ቢሆንም በብዙ ርቀት ላይ የሚገኙ ሀገራት ጭምር ወታደራዊ የጦር ሰፈር ገንብተው ብሔራዊ ጥቅማቸውን ባንክሮ ለመከታተል በሽቅድምድም ሰፍረውበታል። የጉዳይ ታዲያ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሰራዊትን የ2017 በጀት ዓመት 10 ወራት ዕቅድ አፈጻጸም በገመገመበት ወቅት ጥያቄ ሆኖ ተነስቷል። ምስራቅ አፍሪካ የደህንነት ስጋት የተደቀነባት ቀጠና መሆኑ ይታወቃል። ለዚህም ማሳያ አንደኛ በጎረቤት ሀገር ጅቡቲ በርካታ ሀገራት የጦር ካምፕ መስርተው የሀገራቸውን ብሔራዊ ጥቅም ለማስከበር እየተንቀሳቀሱ ይገኛሉ። እንደዚሁም በአካባቢው በንግድ መርከቦች ላይ ከአሸባሪዎች ጥቃት እየደረሰባቸው ይገኛል። ከዚህም በተጨማሪ በሱዳን አካባቢ ግጭቶች አሉ። እንደዚሁም ኤርትራ በቀጠናው ለመረበሽ እየተንቀሳቀሰች ነው። ከዚህ አንፃር የሀገራችን የባሕር ኃይል ከማቋቋምና ከቀጠናው ካሉ ሀገራት ጋር በትብብር ከመስራት አንጻር ምን እየተሰራ ነው? የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ የቀጣናውን ችግሮች በጋራ ለመፍታት በሰላም ማስከበር ጭምር እየሰራች እያለ የባህር በር እንዳታገኝ ደግሞ ጫና ይደረጋል ብለዋል። ምስራቅ አፍሪካ የባህር ኢሹ ብቻ አንስተን የምናየው አይደለም። አጠቃላይ ነው መነሳት ያለበት ስለ ደህንነት ተነሳ በደህነ ነው። በየብስም በባህርም ቀጠናው የተረበሸ ነው። ጥሩ ቀጠና አይደለም። ከጠቅላላ የዓለም ማፕ አንጻር ስናየው ጥሩ ቀጠና አይደለም። የባህር ደህንነት ስጋቱም ከየብስ ስጋቱ ጋር ከየብስ ችግር ጋር ይያዛል። የየብስ ችግሩ ወደ ባህር ይወርድ ይወጣል፣ ይወርዳል፣ ይገባል። ይህን ቀጠና ደህንነት በባህርም በየብስም ለማረጋጋት እኛ ተባብረን ለመስራት ዝግጁ ነን። ይህን እያረግን እያለን ግን እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። አንዳንዴ አሊያንስ ይፈጥራሉ። ኢትዮጵያ ወደ ባህር ባል በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። እኛ ወደ ባህር ባር ብንጠጋ ምን እንደምንጎዳቸው ጀስቲፊኬሽን ብዙ አይሰማም። ጠንካራ ትሆናለች ነው። ጠንካራ ብትሆንም እኮ ቀጠናውን ይዛ ትጠነክራለች። የመከላከያ ሰራዊቱ በሀገር ውስጥ ሰላምን ለማስጠበቅ ከሚሰራው ባሻገር ክልሎችን በጸጥታ መዋቅር ስለማጠናከር ጉዳይም ጥያቄ ተነስቶ ጠቅላይ ኤታማዦር ሹሙ ምላሽ ሰጥተውበታል። የክልል የጸጥታ መዋቅር በሰው ኃይል፣ በስልጠና እንዲሁም በሎጂስቲክስ ተጠናክረው የአካባቢያቸውን ሰላምና ደህንነት እንዲያረጋግጡ ተገቢውን ድጋፍ በማድረግ በኩል እየተሰራ ያለ ስራ ካለ ቢብራራ። አስተካክለን በቅርብ ቀን ክልሎች የራሳቸው ጸጥታ ራሳቸው እንዲመሩት ወደ ማድረግ እየተሸጋገር ነው። ትንሽ ከነሱ አቅም በላይ የሆነ ሲመጣ ወደዛ ስራ ገብተናል። በከፍተኛ ደረጃ ደግሞ ጠላት አዳክመናል። ክልሎች እየተጠናከሩ ነው። የራሳቸው የጸጥታ ኃይል እያጠናከሩ ነው። ውስጣቸውን እያጠሩ እውነተኛ የህዝብ አስተዳደር እየፈጠሩ ነው። ከፍተኛ መሻሻል አላቸው። በበጀት ዓመቱ የሀገርን ተሰሚነትና ክብር የሚያሳድጉ ጠንካራ ወታደራዊ ዲፕሎማሲ ስራዎች ስለመሰራታቸውም የመከላከያ ሚኒስትሯ ኢንጂነር አይሻ ሞሐመድ ተናግረዋል። ፖለቲካዊ ጠቀሜታ ያላቸው የሁለትዮሽ ስምምነቶችን አድርገናል። ሌላው ለአቅም ግንባታ የሚውሉ አጠቃላይ አገራዊ የሆኑ እንደዚሁ 12 ስምምነቶች በዚህ ዓመት ተፈጽመዋል። በሌላ በኩል ደግሞ በሂደት ላይ ያሉ ሁለት ስምምነቶች የሁለትዮሽ ስምምነቶች አምስት ናቸው። በአጠቃላይ ሲታይ ወደ 22 የሚጠጉ ስምምነቶችን ለመፈጸምና ለማስፈጸም እየተጠቀምን እንገኛለን። መከላከያ ሰራዊቱ የሀገር ውስጥ ሰላምን በማረጋገጥ ኢትዮጵያ በቀጥታም ይሁን በተዘዋዋሪ የሚሞከርባትን ችግሮች በማክሸፍ ብሔራዊ ጥቅሟን እያስከበረ መሆኑን ቋሚ ኮሚቴው ገልጿል። ባለፉት ጥቂት ዓመታት ከገባንበት ችግር በተለይም በተለያዩ አካባቢዎች የደረሱትን የጸጥታ መደፍረሶች በመቆጣጠር አገር አድን የሆነ ስራ በመስራት መከላከያችን የተረጋጋ የሆነች አገር ለመፍጠር ያደረገውን መስዋዕትነት በከፍተኛ አድናቆት ነው የምንመለከተው። የመከላከያ ሠራዊት ዘመኑን በዋጀ ትጥቅና ቴክኖሎጂ ራሱን እያደራጀ መሆኑም ተጠቅሷል።